ይሁንላችሁ በፍቅር ግንኙነታችሁም ይሁን ከዛም አልፎ ደግሞ በእጮኝነታችሁ ከፍ ሲልም ደግሞ በትዳር ውስጥም አብራችሁ ከሆናችሁ ማድረግ ያለባችሁ ነገር መፋቀር መቻል አለባችሁ። ፍቅር ደግሞ በመታት የሚመጣና በታምራት የሚቀጥል ጉዳይ አይደለም። በፍቅር የተጀመረው የፍቅራችሁ ግንኙነት በፍቅር እንዲቀጥል ምን ማድረግ አለባችሁ የሚለውን ሀሳብ ዛሬ የምንዳስስ ይሆናል። ስለዚህ እህቴ አንድ ነገር አስተውይ፣ ፍቅር ስራን ይጠይቃል። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ የሆኑ ውድ ቤተሰቦች እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንም ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ። አንድ ሰው እንደዚህ ሲል ሲናገር ተደምጧል። የዘመኑ አሳዛኝ ሁኔታ ይለናል ይህ ሰው፣ አንዳንድ ሰዎች እየተፋቀሩ አብሮ ግን መሆን አለመቻላቸው ነው። ሌላኛው ሳይድ ደግሞ አንዳንድ ሰዎች ደግሞ አብረው ሆነው አለመፋቀራቸው ነው ይለናል። በእርግጥ ይሄ የብዙ ሰዎችን ወቅታዊ ሁኔታ የሚገልጽ አባባል ነው። በተለይ ደግሞ እየተፋቀሩ አብሮ መሆን አለመቻል ብዙዎቻችሁ ዘንድ ያለ ነገር ነው፣ ብዙዎቻችሁን ያጋጠማችሁ ነገር። ከዛም አለፍ ሲል ደግሞ አብራችሁ ሆናችሁ፣ ነገር ግን ደግሞ ፍቅር በመካከላቸው የሌለ የማትፋቀሩ ምናልባት በጥቅም ተያይዞ ሊሆን ይችላል። በቤተሰብ ጫና ተያይዞ ሊሆን ይችላል። ድንገት ደግሞ እርዳታ ፈልጋችሁ ወደ አንዱ ሰው ተጠግታችሁ በዛው ሳትፈልጉት ወደዚያ የፍቅር ግንኙነት ውስጥ ገብታችሁ ሊሆን ይችላል። የሚከሰት ነገር ነው። አብዛኞቻችሁም ደግሞ እያለፋችሁበት ያለ ጉዳይ ሊሆን ይችላል። አንድ ነገር ማሰብ አለብን። በምንጀምረው የፍቅር ግንኙነት በምንመሰረተው ትዳርም ይሁን ቢ በእጮኝነትም ጊዜያቶች ልንል እንችላለን። ሁሌም ከኛ መለየት የሌለበትና ማወቅ ያለብን ነገር በመካከላችሁ ባንቺና በእርሱ መሃል ፍቅር መኖር እየግድ ነው። ፍቅር መኖር አለበት። አንድ የፍቅር ግንኙነት እንዲቀጥል የሰመረ እንዲሆን ሌሎችን የሚያስተምር ምሳሌያዊ የሆነ የፍቅር ግንኙነት መመስረት የምትፈልጉ ከሆነ በሁላታችሁ መካከል ፍቅር መኖር አለበት። አንድ ነገር ደግሞ ልብ ማለት አለብን። ፍቅር በምትሃት የሚመጣ ነገር አይደለም፣ እንዲሁም ደግሞ በታምራት እንደው በሆነ ምራክል የምናስቀጥለው ጉዳይ አይደለም። ራሳችን የጀመርነውን የፍቅር ግንኙነት እንዲቀጥል ማድረግ እንችላለን። ይሄ ደግሞ ምን ይፈልጋል? ራሳችን ላይ መስራትን ይፈልጋል። ስራን ይፈልጋል። ምን ምንድን ነው ማድረግ ያለብን? በተለይ ፍቅርን የሚያሳዩ ተግባሮችን መስራት። በተለይ ለፍቅር አጋሪሽ ሊሆን ይችላል ማድረግ ያለብሽ ፍቅርን ማሳየት። በተለይ ከንግግር ያለፈ የተግባር ሰው መሆን፣ በተግባር ነገሮችን ማሳየት። ለአንቺ ያለሽን ፍቅር እንዴት ነው የሚገልጸው? አንቺስ ደግሞ ለእርሱ ያለሽን የፍቅር ግንኙነት እንዴት ነው የምትገልጹ? እሺ ትነጋገራላችሁ፣ ወይስ በመካከላችሁ የፍቅር ንግግሮች አሉ ወይ የሚለውን ነገር ማዳበር መቻል አለባቸው። ያለበለዚያ የማትተሳሰቡ ከሆነ የማትፋቀሩ ከሆነ እንዲሁ በቃ ለታይታ በቃ ተያይዛችሁ መንገድ ላይ መሄድ ብቻ አይደለም ፍቅር። ፍቅር ከዛ ያለፈ ነገር ነው። ወይ ደግሞ የአንቺን ፎቶ ፕሮፋይል ፒክቸሩ ስላደረገ አይደለም ፍቅር፣ አንቺን ደግሞ የእርሱን ስም በቃ ፕሮፋይል ፒክቸሮች ስላደረግ ወይም ደግሞ ሂስትሪ ላይ ስላስቀምጥሽ አይደለም የፍቅር የሚገለጸው። ፍቅር ተግባርን ይፈልጋል። ፍቅር የፍቅር ንግግሮችን መነጋገርን ይፈልጋል። ገብቷቸዋል አደለ? ለፍቅር አጋሪሽ መጠንቀቅን ይፈልጋል። ለእርሱ ማሰብ፣ ለአንቺ ማሰብ ይኖርበታል። ይሄ ነገር በሁለት ከሁለታችሁ መካከል ከሌለ ያ የምትጀምሩት የፍቅር ግንኙነት ዘለቄታዊነቱ አጠራጣሪ ይሆናል ማለት ነው። ስለዚህ ምንድን ነው ማድረግ ያለባችሁ? ራሳችሁ ላይ መስራት ነው። በተለይ ደግሞ ፍቅርን ከንግግር ባለፈ በተግባር ማሳየት፣ እንደምታስቢለት ማሳየት፣ እንደምትወጂው መግለጽ፣ ጥሩ ጥሩ ጣፋጭ የሆኑ ንግግሮችን መናገር፣ በተለይ የፍቅር ስሜትን የሚያንጸባርቁ ቃላቶችን መምረት፣ ለእርሱ መጠንቀቅ፣ ለአንቺ መጠንቀቅ። ይሄ ጊቭ እንደቴክ ነው። በቃ ፍቅር፣ አንድን ነገር ማወቅ ያለባችሁ ነገር ሰጥቶ የመቀበል መርህ ነው። ይህን ስታውቁ የምትጀምሩት ግንኙነት የምትጀምሩት የፍቅር ግንኙነት የተጠናከረ ይሆናል ማለት ነው። ሌሎች እናንተን ለመሆን ጥረት የሚያደርጉበት የፍቅር ግንኙነት ትመሰርታላችሁ ማለት ነው። ያ ካልሆነስ ያ ካልሆነ አሁን እያለፋችሁበት ያለው የፍቅር ግንኙነት ረጅም መንገድ ይዟችሁ አይሄድም። ምክንያቱም በመካከላችሁ ወሬ ብቻ ይሆናል ማለት ነው። የተግባር ፍቅርን በተግባር የመቅለጽ ነገር በመካከላችሁ አይኖርም። በንግግር የማትግባቡ ሰዎች ትሆናላችሁ። እርስ በርስ የማትተሳሰቡ ሰዎች ትሆናላችሁ። ይሄ ሲሆን ደግሞ መጨረሻ ላይ ጉዳቱ ወደ አንቺ ሊያመዘን ይችላል። በስሜት መጎዳት፣ የሞራል መውደቅ ሊያጋጥምሽ ይችላል። ስለዚህ ያ እንዳይሆን አብራችሁ መስራት ያለባችሁ ነገር አለ። ፍቅር እንዲሁ ዘው ብሎ አይደለም የሚያድገው። ፍቅር ተክል ነው፣ የሚያድግ ነገር ነው። መኮትኮት አለበት፣ ጥሩ ሙቀት ማግኘት አለበት። ልክ ችግኝ ተክለን እንደምንንከባከበው ሁሉ ፍቅርም እንደዚያው ነው ያድጋ። ካልሆነስ በትክክል ካልያዝ ነው፣ ካልተንከባከብሽው፣ ልክ እንደዛችኛው እንደ ተከልናት ችግኝ መድረቁ አይቀርም፣ ወይም ደግሞ መፍረሱ አይቀርም። ስለዚህ ፍቅር ስራን ይጠይቃል። ስለዚህ የጀመራችሁትን የፍቅር ግንኙነት ለማስቀጠል ማድረግ ያለባችሁ ሌላኛው ስራ ደግሞ ችግሮቻችሁን ለመፍታት መወያየት ይኖርባችኋል። ችግሮችን መፍታት መቻል አለባችሁ። በተለይ በመካከላችሁ ስለሚፈጠሩት አለመግባባቶች፣ በቃ ያን አለመግባባት አይፈታም ብላችሁ ዘው ብላችሁ የጀመራችሁትን የፍቅር ግንኙነት ለማፍረስ መቸኮል የለባችሁም። ይሄ ምንን ያመጣል መሰላችሁ? እየተፋቀራችሁ ግን አብሮ አለመኖርን ወይም ደግሞ አብራችሁ አለመሆንን ሊያስከትል ሊያስከትልባችሁ ይችላል ማለት ነው። በተቻላችሁ መጠን ችግሮች ሊከሰቱ ይችላሉ። አለመግባባቶች አይፈጠሩም አንልም። እነዚያ አለመግባባቶች ሊፈጠሩ ሊከሰቱ ይችላሉ። ነገር ግን በመወያየት እነዚያን አለመግባባቶች መፍታት መቻል አለብን። ያ ካልሆነ ግን ያ የፍቅርን ግንኙነት እያፈረስ ነው ወይም ደግሞ እያጠወለግ ነው እንሄዳለን። ስለዚህ ይህ የአንድ ነገር ማሰብ አለብሽ። አለመግባባቶች ለምን ተከሰቱ ማለት አንችልም። በፍቅር ግንኙነት እንኳን ሰውና ምላስና ጥርስም ይጋጫል። ነገር ግን አብሮ ነው የሚኖሩ ተቻችሎ ነው የሚኖሩ ስለዚህ የምትጀምሪው የፍቅር ግንኙነት ላይ ችግሮችን መፍታት ወይም ደግሞ አለመግባባቶችን የመፍታትን ክህሎት ማዳበር አለባችሁ። እንግዲህ የምትጀምሩት የፍቅር ግንኙነት ቀጣይነት እንዲኖረው ለማድረግ የምታስቢ ከሆነ በእርግጥ ይሄ የሁለታችሁንም ስራ የሚጠይቅ ነው። ማቀድ መቻል አለባችሁ ወደፊት የምትጀምሩት ወይም ደግሞ የምትመሰረቱት ትዳር ምን ምን መሆን አለበት፣ ምንንስ ማሳካት አለባችሁ፣ ምንንስ መቀነስ፣ ምንንስ መጨመር አለባችሁ የሚለውን ነገር አብራችሁ ማቀድና ማሰብ ይኖር ይኖርባቸዋል። ይህን ስታደርጉ አንደኛ የፍቅር ግንኙነታቸውን እያጠነከራቸው ትመጣላችሁ። ሁለተኛ ለኑሯችሁ የሚያስፈልጋችሁን ጠቃሚ የሆኑ ውሳኔዎችን እንድትወስኑ ሊያደርጋችሁ ይችላል ማለት ነው። በምትሰሩበት ስራ ሁሉ ስኬጁ እንዲሆናችሁ ሰዎች ትሆናላችሁ። በተለይ ደግሞ ትዳር ውስጥ ለመግባት መቼ መጋባት እንዳለባችሁ፣ መቼ የሆነን ስራ መጀመር እንዳለባችሁ፣ መቼ ከአንድ ቦታ ወደ አንድ ቦታ የተሻለ ኑሮ ለመኖር ወይም ደግሞ ለመስራት መንቀሳቀስ አለብኝ የሚለውን ነገር በትክክል ማጤን መቻል አለባችሁ። ይሄ ደግሞ ማቀድን ይፈልጋል ማለት ነው። ይሄ የሁለታችሁም ስራ ስለሆነ ነው። በእርግጥ በዚህ ሰዓት እቅድን አውጥተሽ ላይሆን ይችላል፣ እቅድ ላይኖርሽ ይችላል። ነገር ግን እስኪ ከዛሬ ጀምሮ እቅድ ማውጣት አለብሽ። ምን ምን መስራት አለብኝ ዝም ብለንኳን ለፍቅር ለግንኙነቱን ብቻ ሳይሆን ለየዕለት ተዕለት ማህበራዊ ኑሯችን ራሱ እቅድ በጣም አስፈላጊ ነገር ነው። ምን መስራት አለብኝ፣ ምንስ መስራት የለብኝም፣ ከማን ጋር መገናኘት አለብኝ፣ ከማንስ ጋር መገናኘት የለብኝም የሚለውን ነገር ማቀድና መፍታት መቻል አለብን። በእርግጥ አንዳንድ ሰው ሰዎች አብሮ ባለመኖራቸው ምክንያት ችግርን ከሩቁ ለመፍታት ረተን ያደርጋሉ። ይሄ በእርግጥ ምናልባት በፋይናንስ በኩል መፍትሄ ሊያገኝ ይችላል። ነገር ግን ደግሞ ብዙ ጊዜ ፍቅር የሚጠነክረው ፍቅር አንድ በቃ የሚያድገው አብሮ ሲኮን ነው። ስለዚህ እነዚህን ነገሮች ተግባራዊ ማድረግ ከቻላችሁ የምትጀምሩት የፍቅር ግንኙነት ያማረና የሰመረ ይሆናል ማለት ነው። እንግዲህ ምናልባት እንፋቀራለን ነገር ግን አብረን አይደለንም የምትሉ ከሆነ እርሱም ስራን የሚጠይቅ ነገር መሆኑን መርሳት የለባችሁ። ምክንያቱም መፋቀር በ በጣም ጥሩ ነገር ነው አይደለ ነገር ግን አብሮ መሆን አስፈላጊ ነው አለ መፋቀር ብቻ አንድ ነገርን ሊያጠነክርልን አይችልም አይደለ አብሮ መሆን ከዛም አሳልፈን ደግሞ ትዳር ወደሚባለው ሌቭል ማሳደግ መቻል አለበት መፋቀር ጥሩ ነገር ሆኖ ሳለ ነገር ግን ደግሞ አብራችሁ መሆን የማትችሉባቸው ጉዳዮች ምን ምን እንደሆኑ መነጋገር መቻል አለባችሁ አንቺም ብትሆኚ ከእርሱ ጋር መነጋገር በግልጽ መነጋገር መቻል አለባችሁ ምናልባት የቦታ ርቀት በመካከላችሁ ኖሮ ይሄ የእናንተን መፋቀር ገድቧችሁ ከሆነ በተቻለ መጠን አንድ ላይ የምትሆኑበት መንገድ ማበጃጀት አስፈላጊ ነገር ነው። ምክንያቱም እኛ ሁሌ የምንናገረው ፍቅር ሁላችን ሊኖረን የሚገባው ነገር ነው የሚለውን መልእክታችንንም የሚያጠነክርልን ስለሚሆኑ፣ ስለዚህ ይሄ መፋቀራችሁ ጥሩ ነገር ነው። ነገር ግን ደግሞ ተፋቅራችሁ ብቻ አብራችሁ አለመሆን ምናልባት በስራ ጉዳይ ሊሆን ይችላል፣ በትምህርት ጉዳይ ሊሆን ይችላል፣ በፐርሰናል ኬዝም ሊሆን ይችላል። አንድ ላይ ላትሆኑበት የምትችሉበት ሁኔታ ሊኖር ይችላል። ነገር ግን በተቻላችሁ አቅም፣ በቻላችሁ አቅም አንድ ላይ ለመሆን ጥረት ማድረግ አለባችሁ። ምክንያቱም ለሁሉም አስፈላጊ የሚባለው ፍቅር በመካከላችሁ ካለ እናንተ ራሱ ፍቅር ይገፋችኋል። ወዴት አንድ ላይ እንድትሆኑ አታችመንታችሁን ከፍ እንድታደርጉ ሊያበረታታችሁ ውስጣችሁን ሊያነሳሳው ይችላል። ስለዚህ መግቢያ ላይ እንደተናገር ነው እንደዚያኛው ሰው ንግግር ህይወታችሁ ላይ ተግባራዊ ማድረግ የለባችሁ። እየተፋቀራችሁ አብሮ መሆን ነው እንጂ አብሮ አለመሆን አለመቻል አስፈላጊ አይደለም። ምክንያቱም እየተፋቀሩ አብሮ አለመሆን መቻል ምናልባት ለጥቂት ጊዜ ሊሆን ይችላል። በስራ አሁን እንዳልኳችሁ በስራ ጉዳይ ሊሆን ይችላል በትምህርት ጉዳይ ሊሆን ይችላል። ምናልባት በፐርሰናል ኬዝም ሊሆን ይችላል። ነገር ግን ደግሞ እየተፋቀሩ አብሮ መሆን መቻል አለባችሁ። ስለዚህ በሚገባ መተዋወቅ መቻልን መልመድ ወደፊት ደግሞ አብሮ የመሆንን ነገር አብራችሁ ሆናችሁ ማቀድ መቻል አለባችሁ። በተለይ ደግሞ የፍቅር ግንኙነታችሁ ከፍ እንዲል ማድረግ የምትፈልጉ ከሆነ በየጊዜው ደግሞ ወደ አብሮነት ለመምጣት አንድ ላይ ለመሆን ጥረትን ማድረግ መቻል አለባችሁ። ይህን ስታደርጉ ፍቅር ከባድ ስራ አይሆንባችሁም። ፍቅር ደስ የሚል ስሜትን እየፈጠረላችሁ ይሄዳል ማለት ነው። ይህን ስትገነዘቡ ደግሞ አንደኛ የእናንተ አታችመንት ከፍ እያለ ይመጣል። መዋደዳችሁን እያሳደጋችሁ ትመጣላችሁ። ስለወደፊት የምታቅዱትን እቅድ መግባባት ሌቭል ላይ ትደርሳላችሁ። ይሄ ደግሞ እጅግ በጣም አስፈላጊ ነገር ነው እንጂ እንዲሁ ዝም ብሎ በወሬ ብቻ እወድሻለሁ እወድሃለሁ በሚለው ብቻ አየር ላይ ማስቀመጥ ወይም ደግሞ አየር ላይ ማስቀረት የለባችሁም። በቃ አውርዳችሁ ልትጠቀሙበት ይገባል። ምክንያቱም እንዲሁ ዝም ብላችሁ ሰምታችሁ በተግባር ላይ የማታውሉ ከሆነ እንዲሁ ዝም ብሎ ተረት ተረት ወይም ደግሞ ኢንተርቴይንመንት ሊሆንባችሁ ስለሚችል ነው። ተግባርን የሚፈልግ ነው። ፍቅር ስራን ይጠይቃል። እህቴ በጣም ጀሚ ፍቅር ስራን ይጠይቃል። ወይቢ በፍቅር ግንኙነት ውስጥ ልትሆኝ ትችያለሽ፣ ምናልባት ደግሞ እጮኛ ሊኖር ይችላል። ምናልባት በትዳር ውስጥሽም ገብተሽም ደግሞ እንደዚህ አይነት ቻሌንጆች ውስጥ እያለፍሽበት ያለ ጉዳይ ሊሆን ይችላል። ስለዚህ ማወቅ ያለባችሁ ነገር ፍቅር ስራን ይጠይቃል። መንከባከብ አለባችሁ፣ መኮትኮቱ አለበት። አንዳችሁ ያንዳችሁን ስህተት ማረም መቻል አለባችሁ። አለመግባባቶች ሲከሰቱ የነዚያን አለመግባባቶች መፍታት መቻል አለባችሁ። ሁሉም ሰው ማለት በሚቻልበት ደረጃ ጥሩ የሆነ የፍቅር ግንኙነት እንዲኖረው ያማረ የፍቅር ግንኙነት እንዲኖረው ያ የፍቅር ግንኙነት ደግሞ አድጎ ትዳር ወደሚባለው ተቋም እንዲያድግ ይፈልጋል። ነገር ግን ራሱ ላይ መስራት ያለባቸው ስዕብናዎች እንዳሉ አይገነዘብም። በተለይ ሴት እህቶቼ እራሳችሁ ላይ መስራት እንዳለባችሁ ትዘነጋላችሁ። በዛሬ ቪዲዮ የምንመለከተው በወንዶች ዘንድ እንድትወደጅ ጀግና ሴት መሆን የምትፈልጊ ከሆነ ያቺ ተወዳጃ ጀግና የተባለችን ሴት መሆን የምትፈልጊ ከሆነ ልታዳብሪያቸው የሚገቡ ስዕብናዎችን ወይም ደግሞ ኳሊቲ ዎችን የምንመለከት ይሆናል። በሀሳብ ደረጃ ወንድም ይሁን ሴት ልጅ በተቻላቸው መጠን በተቃራኒ ጾታ መወደድን ወይም ደግሞ መፈለግን ይፈልጋሉ። ነገር ግን ደግሞ እንደዚያው መፈለግ ሀሳባቸው ላይ እንዳለ ግን ራሳቸው ደግሞ መስራት ያለባቸውን ነገሮች እንዳሉ አይገነዘቡም። ስለዚህ በተቻለሽ መጠን ተወዳጅ ወይም ተፈላጊ ሴት መሆን የምትፈልጊ ከሆነ አሁን የምንነጋገርባቸው ነጥቦች ተግባራዊ ማድረግ ይጠበቅብሻል። የመጀመሪያውን እንመልከት። ከራስሽ ጋር በቅንነት የምታወሪ ሴት መሆን አለብሽ። ይሄ በጣም በጣም አስፈላጊ የሆነ ነገር ነው። በተለይ አሁን በምንኖርበት ሃያ አንደኛው ክፍለ ዘመን ብዙ ሰዎች ከራሳቸው ጋር ማውራትን እንደ ጠላትነት እየተመለከቱበት ያለ ጊዜ ነው። ምክንያቱም ራስን መጥላት ሊከሰት ይችላል። ራስን ከሌሎች ሰዎች ጋር ማነጻጸር ሊመጣ ይችላል። ብዙ ጊዜ ለራስ ጊዜን ያለመስጠት፣ ከራስ ጋር ማውራትን የማይወዱ ሴቶች አሉ። ይሄ ደግሞ ተገቢ አይደለም። በተለይ በወንድ ልጅ የመወደድን የምትፈልጊ ከሆነ በተቻለሽ መጠን ቁጭ ብለሽ ከራስሽ ጋር ማውራትን መልመድ አለብሽ። ምክንያቱም የሚጠቅምሽን የሚጎዳሽን ረጅም ብዙ አብሮች መሄድ የሚችለው ወንድ የምትለይበትን ኢቨን ለህይወትሽ ዳይሬክሽን የምታስቀምጭበትን አቅጣጫዎችን የምትነድፊበትን ጊዜ ማሳለፍ አለብሽ። ከራስሽ ጋር ጊዜ መውሰድ አለብሽ። አብዛኛዎቹ ሴቶች በጣም የተጨናነቁ ነው። እስኪ ከራሴ ጋር ይሉና ሞባይላቸውን ይከፍታሉ። በሞባይላቸው ውስጥ ባለው ሀሳቦች፣ የተለያዩ አይነት የተደበላለቁ አይነት ሀሳቦች ይዘበራረቃሉ። እንደገና ከራሳቸው ጋር ለመሰብሰብ ያስቡትን ሀሳባቸውን እንደገና መልሶ ሊሰበስቡት የሚቸገሩበት ሁኔታ አለ። ይሄ ደግሞ ፋውንዴሽን ማንነት ውስጥሽ የነበረውን ፖቴንሻል እንዳታገኙ ሊያደርግ ይችላል። በተቃራኒው ደግሞ በወንድ ልጅ እንዳትፈለግ ሊያደርግሽ ይችላል። ምክንያቱም አንቺ የምትደበቁ ሌላ ማንነት ውስጥ ሊሆን ስለሚችል፣ በተቻለሽ መጠን ከራስሽ ጋር በቅንነት ማውራት አለብሽ። አንዳንድ ሴቶች ራሳችሁን ተሸውዳላችሁ። እኔ እንደዚህ ነ ፣ ለምሳሌ ራስሽን ተምረሽ አፕግሬድ ማድረግ የማትፈልግ ሴት ሆነሽ፣ ግን አንቺ ደግሞ በሀሳብሽ ራስሽን በቃ አንቺ ተምረሽ እንዲህ ታደርጊያለሽ ብቻ ማለት ጥሩ አይደለም። በተግባር ለማሳየት ቆራጥነትን ይፈልጋል። አንዳንድ ሴቶች ከራሳቸው ጋር ማውራት የማይወዱት ራሳቸውን የመጥላት አይነት ስሜት ሲያድርባቸው ነው። ይሄ ሜቢ እንግዲህ ያደጉበት የማህበረሰብ ተጽዕኖ ሲያሳድርባቸው ያለፉበትን ያደጉበትን ሁኔታ ቆጭ ብለው በማገናዘብ በማሰላሰል ወደኋላ ተመልሶ ለማየት ወይም ደግሞ ከራሳቸው ጋር ለማውራት ድፍረትን አያገኙም። ምክንያቱም ያደጉበት ትራውማ በውስጣቸው ሊኖር ስለሚችል ነገር ግን ደግሞ በማንኛውም ሰው ወይም በተቃራኒም ጾታ ለመወደድ የምትፈልጊ ከሆነ አስቀድመሽ ከራስሽ ጋር ማውራት የምትችይ ሴት መሆን አለብሽ። ይሄ ለምን መሰለሽ? በምትሰሪበት ስራ ሊሆን ይችላል፣ በምትኖርበት ማህበረሰብ ሊሆን ይችላል። በማንኛውም በምታከናውኛቸው በስራ ሁኔታዎች፣ በዙሪያሽ ባሉ ሰዎችም እንድትፈለጊ ሊያደርግሽ ይችላል። ለምንድነው ይሄ የሚሆነው? የውሳኔ ሴት እንድትሆኝ ሊረዳች ስለሚችል ነው። ይሄን ስታደርጊ ደግሞ ወንዶች የውሳኔ ሴት የሆነችንም ሴት እንወዳለን ብያቸዋለሁ አይደል ከዚህ በፊት። በተቻለሽ መጠን ያለሽን ስብዕና እያሳደግሽም ትሄዳለሽ። ምን ምንድን ነው የነበረኝ እኔ ለማውራት ቸኩላለሁ። ስለዚህ አሁን ከራሴ ጋር በመ አረጋጋት ቁጭ ብዬ ማስተካከል አለብኝ የሚለው ከራስሽ ጋር ነው ማውራት። ከዚሁም ጋር ተያይዘው እንግዲህ ሌላው መነሳት የሚችለው ነገር ለራስሽ ጊዜ የምትሰጪ ሴት መሆን አለብሽ። ሁላችንም በምንሰራበት፣ በምንኖርበት፣ በምናደርገው በምናከናውናቸው ሁሉ ነገሮች ለራሳችን ጊዜ መስጠት እጅግ በጣም አስፈላጊ ነገር ነው። በተለይ አንቺ በስደትም ሊሆን ይችላል አሁን ባለሽ በሀገር ውስጥም ልትሆኝ ትችያለሽ። በትምህርት ላይ ልትሆኝ ትችያለሽ። በተጨናነቀ የስራ ዘርፍ ላይ ልትሆኝ ትችያለሽ። ነገር ግን ከነዚህ ውስጥ አልፎ ለቤተሰቦችሽ የምትሰጫቸው ጊዜ ሊኖር ይችላል። ለስራሽ የምትሰጪው ጊዜ ሊኖር ይችላል። በእርግጥ ሁሉንም ነገር ከፋፍለን ነው አይደለ የምንጠቀመው። ከዛም ባለፈ ደግሞ ለራስሽ ጊዜ የምትሰጪ ሴት መሆን አለብሽ። ይህን የምታደርጊ ሴት ከሆንሽ ማንኛውም ወንድ፣ ማንኛውም ሰው የሚወድሽ የሚያከብርሽ ሴት መሆን ትጀምሪያለሽ። እንዴት ነው ካልሽኝ፣ ለራሱ ጊዜን የሚሰጥ ሰው ራሱን ይንከባከባል፣ ራሱን ያደምጣል፣ ምን መናገር እንዳለበት ምን መናገር እንደሌለበት ያገናዝባል። አሁን እንዳልኳችሁ ያለሽን ነገር በቅንነት ከራስሽ ጋር ማውራት ትጀምሪያለሽ። ይሄ ደግሞ ከራስሽ ጋር ጊዜ ስትወስጂ ነው። በእርግጥ የስራ ጫና የለብሽም ለማለት አይደለም። የስራ ጫና ሊኖርብሽ ይችላል። የቤተሰብ ጫና፣ የኢኮኖሚ ጫና፣ እነዚህ ሁሉ ነገሮች ሊኖሩብሽ ይችላሉ። ከዛ ሁሉ አልፈሽ ግን ለራስሽ ጊዜን የምትሰጭ ሴት መሆን አለብሽ። ራስሽን መመልከትም እኮ መቻል አለብሽ። አንዳንድ ጊዜ እስኪ አንዳንድ ጊዜ ስተመልከች የራስሽን ጠይቀ መቼ ነው እስኪ መስታወት ፊት ቆመሽ ለራስሽ እንዲ እንዲ ነው ብለሽ ከራስሽ ጋር ያወራሽ ገሊት። እኮ አንቺ ጎበዝ ነሽ፣ አንቺ ጀግና ነሽ። መለወጥ ትቻለሽ። የምትፈልጊው ነገር ማድረግ ትቻለሽ። በቃ መነሳት አለብሽ ጎበዝ ነሽ፣ በስራሽም ደግሞ ታታሪ ነሽ፣ የምትፈልጊውን ነገር ማሳካት ትቻለሽ ብለሽ እስኪ መቼ ነው መስታወት ፊት ቆመሽ ራሱ ለራስሽ እንደዚህ ተናገርሽ? መቼ እንደሆነ ራስሽ መመለስ ትቻለሽ። በተቻላችሁ መጠን እህቶች ለራሳችሁ ጊዜን የምትሰጡ ሴቶች ሆኑ። ምክንያቱም ጊዜ በጣም ውዱ የሆነ ስጦታ ስለሆነ ይህን የሚለው ደግሞ ለራስሽ መስጠት አለብሽ። ይህን ውድ የሆነውን ስጦታ ምንድን ነው ማድረግ ያለብሽ? ምንድነው በህይወቴ መወሰን ያለብሽ? እስኪ አሁን ሰሞኑን የተዋወቅሽ የፍቅር አጋር አለ እንበልና ይሄ ከዚህ ሰው ጋር እንዴት ነው መሄድ ማግኘት የምችለው እንዴት ነው ረጅም ጎዳና ከዚህ ሰው ጋር መጓዝ የምችለው ምን ምን አለው ምን ምንስ የለኝ ምን ምን አለኝ ምን ምን የለው የሚለውን ነገር በትክክል ማጤን የምትችይው ከራስሽ ጋር ስትሆኚ ጊዜ ስትወስጂ ነው ተረጋግተሽ ስታስቢ ነው ነገሮችን እያወጣሽ እያወረድሽ ወደሚጠቅምሽ ሳይት እያዘነበልሽ መሄድ ስትጀምሪ ነው ይህን ስታደርግ ውሳኔ ሴት ትሆኛለሽ በተጨማሪም ደግሞ ራስሽን ለመለወጥ የምትነሽ ሴት ትሆኛለሽ በስራ ሊሆን ይችላል በፍቅር ግንኙነት የምትፈልጊውን ሰው ማግኘት ሊሆን ይችላል በትምህርትሽም ሊሆን ይችላል። ወደ ተሻለ ሌቭል ከፍ ማለትን ትጀምሪያለሽ ማለት ነው። አስቀድመሽ ግን ለራስሽ ምርጥ የሆነውን ጊዜ ስጪ። ጊዜ መስጠት እጅግ በጣም አስፈላጊ ነው። እስኪ ራስሽንም ለመንከባከብ ጊዜ መስጠት እኮ አለብሽ አይደለም። የሆነ ነገር ገጽታን በማየት እንማረካለን እኛ ወንዶች ብያቸዋለሁ። አይደለም ምናልባት ጸጉርሽ ካልተስተካከለ ጸጉርሽ ማስተካከል፣ ልብሶችሽ ከቆሸሹ ልብሶችሽ ማስተካከል፣ ረንሽ ደስ የማይል ከሆነ በተቻለ መጠን በሳሙናና ውሃ ማጠብ፣ ካለሽም ደግሞ በሽቶ፣ ዶድራንት፣ በቦዲ ስፕሬዎች ራስሽን መንከባከብ መያዝ አለብሽ ይሄ ለምንድን ነው አንደኛ በራስ መተማመንሽ እንዲጨምር ያደርጋል እኛ ወንዶች ደግሞ ያንን የምንፈልገው ጉዳይ ነው ጥሩ ጠረን ጥሩ ገጽታን መፍጠር ከቻልሽ ደግሞ አንድን ወንድ የመግዛት አቅሙ ይኖርሻል ማለት ነው ይህን ስታደርጊ ተወዳጅ ሴት ትሆኛለሽ በተለይ አንድ የፍቅር ግንኙነትን ለማግኘት ወይም ደግሞ ተቃራኒ ጾታ ወደ ራሳችን ለመሳብ ከኛ የሚጠበቁ ነገሮች እንዳሉ መገንዘብ አልፈላጊ ነገር ነው ይህን ስራችሁ ግን ይታደሉታል እንጂ አይታገሉትም የሚባለውን አባባል ለማፍረስ ግን አይ አይደለም። በእርግጥ ፈጣሪ ነው ሁሉንም ነገር የሚሰጠን የሚለው አስተሳሰብ አለ። ሁላችንም ይህን ነገር የምናስብ የምንገነዘብ ሰዎች ነኝ ብዬ ተስፋ አደርጋለሁ። ነገር ግን ደግሞ ፈጣሪም እኛ የመረጥነውን ምርጫችንን እንደሚያከብርልን ማወቅ አስፈላጊ ነው። ስለዚህ በተቻለሽ መጠን ራስሽ ላይ መስራት የሚባለውን ነገር ትኩረት አድርገሽ ማየት አለብሽ። ምክንያቱም እንዲሁ በቃ አንቺ እኮ ከራስሽ ላይ ማስወገድ ያሉብሽ ጥሩ ያልሆኑ ስብናዎች እንዳሉሽ እኮ ዲስቴክት ታደርጊያለሽ ትገነዘብ ያለሽ ይገሊት ይህን ነገር እኮ ማቆም አለብኝ የሚለውን ነገር እኮ ስብ ያለሽ ራስሽ ነገር ግን ተግባር ላይ እንደገና ወደኋላ ኋላ ተመለሻለሽ እንጂ ስለዚህ እህቴ በተቻለሽ መጠን ራስሽን ማየት አስፈላጊ ነው። ከራስሽ ጋር ጊዜ መውሰድ በጣም አስፈላጊ ነገር ነው። ምክንያቱም ብዙ ከአንቺ ላይ የማይጠቅሙ ነገሮችን እያስወገድሽ ደስ የሚሉ የሚገነቡሽን በወንዶች ዘንድ ደግሞ እንድትፈልግ የሚያደርጉሽን ስዕብናዎች ለመስራት ወይም ደግሞ ለመገንባት የሚያበቃሽን ማንነት ቢውልዳፕ እያረግሽ ትመጫለሽ ማለት ነው። ስለዚህ እነዚህን ነገሮች ከፍ እያደረግሽ ስትመጪ ምን መሆን ትጀምሪያለሽ ያለሽን ማንነት መውደድ ትጀምሪያለሽ። ተወዳጅ ሴት መሆን የምትፈልግ ሴት ከሆንሽ ደግሞ ያለሽን ማንነት መውደድ በጣም አስፈላጊ ነገር ነው። ይህን ስልሽ ያለሽን ቁመት ተመልክተሽ አጭር በመሆንሽ መናደድ የለብሽም። እንዲሁም ደግሞ ከጓደኞችሽ ተለይተሽ በጣም ረጅም ሴት ስለሆንሽም ራስሽን መጥጣት የለብሽም። ያለሽን ማንነት መውደድ በጣም አስፈላጊ ነገር ነው። ምክንያቱም የተሰጠሽ ስጦታ ትልቅ ነገር ስለሆነ እርሱን ነገር ደግሞ ወደሽ አክብረሽ መቀበል በጣም አስፈላጊ ነገር ነው። በእርግጥ የማይመቸው የሚጎረብጡ ነገሮች የሉሽን ለማለት አይ አይደለም ሊኖርሽ ይችላል። ነገር ግን እነርሱን በሂደት እያስተካከልሻቸው የምትሄጃቸው ነገሮች ናቸው። ግን ያለሽን ማንነት መውደድ ደግሞ በጣም አስፈላጊ ነገር ነው። ምክንያቱም አንቺ የተለየሽ ሴት መሆንሽን መገንዘብ ወንዶች አንቺን የሚመርጡት አንቺ ልዩ ሴት ስለሆንሽ መሆን መቻል አለባቸው የሚለውን ራስሽ ላይ መስራት በጣም አስፈላጊ ነው። ያለሽን ማንነት ውደጅ። ምክንያቱም አንዳንድ ሴቶች የሆኑ በቃ ሚዲያ ላይ የሚመለከቷትን ሴት ያዩዋትና በቃ ራሳቸውን መጥላት ራሳቸውን በቃ የሆነ ወዳልተገባ አይነት ስሜት ውስጥ የመክተት ነገር ይታይባቸዋል። ይሄ ደግሞ ፈጽሞ መሆን የሌለበት ነው። ያቺ ሚዲያ ላይ የምትመለከቻት ሴት የራሷን ሕይወት እየኖረች ነው። አንቺም ጀስት የራስሽን ሕይወት እየኖርሽ ነው። በእርግጥ አንድን ሰው መልካም ጎኑን ኮፒ አድርገን ለሚጠቅምን ጉዳይ መጠቀም ያለ ነገር ነው። ግን ደግሞ እኛ የሌለንን ማንነት በግድ እዛ ያቺኛዋ ሴት ላይ የተመለከትሻት ማንነትን ወስደሽ ራሴ ላይ አፕላይ አደርጋለሁ ማለት በጣም ጥሩ ነገር አይደለም። ይሄ ማንነትሽን እንድትጠይቅ ሊያደርግሽ ስለሚችል ምክንያቱም አንቺ የተሰራሽበትና እገሊት የተሰራችበት ማንነታችሁ የተለየ አይነት ስለሆነ የግድ እሷን ለመሆን ጥረት እንድታደርጊ ራስሽን ፖሽ ታደርጊያለሽ ማለት ነው። በዚህ ሰዓት የነበረሽን ማንነት እያጣሽ ትመጫለሽ። ያለሽን ስብና መጥላት ትጀምሪያለሽ። የምትወደደዋ ሴት ደግሞ ያላትን ማንነት የምትወድ ሴት ነች። ራሷን የሆነች ሴት በራሷ ሙድ የምትሄድ፣ በራሷ ኦርቢት ላይ የምትሽከረከር ሴት ነች። ያቺን ሴት ለመሆን ነው ጥረት ማድረግ ያለብሽ እንጂ የሆኑ እገሊት የተባሉ ሴቶችን ለመሆን ጥረት ማድረግ የለብሽ። ያለሽን ማንነት መውደድ አለብሽ። አንድ ወንድ በዚያ ማንነትሽ አይቶ ነው የሚቀርብሽ። ያለሽን ስብና፣ በራስሽ ላይ በምትሰሪያቸው ስራዎች አይቶ ይቀርብሻል። ምንም ቢሆን በገጽታሽ ተማርኮ ወደ ህይወትሽ ቢመጣ ነገር ግን ማንነትሽ ደግሞ እንደሚገዛው መገንዘብ አለብሽ። ሌላኛው እንግዲህ ማወቅ ያለብሽ ተፈላጊ ሴት መሆን የምትፈልጊ ከሆነ የምትወደዷ ሴት መሆን የምትፈልጊ ከሆነ ለሁሉም ሰው እሽ ማለትን ማቆም አለብሽ። ይሄ በጣም ህይወትሽ ላይ በተለይ ኑሮሽ ላይ በምታደርግ በምትሰሪበት በምትኖሪበት አካባቢ ሁሉ ማድረግ ያለብሽ ነገር ነው። ሁሉንም ሰው እሺ ማለት ማቆም አለብሽ። ምክንያቱም ዛሬ አምስት ሰዓት ላይ የማይመችሽ ከሆነ አዎ ይመቸኛል እሺ ማለትን ማቆም አለብሽ። ምክንያቱም በራስሽ ታይም ስኬጁል የምትሄጂ ሴት መሆንሽን ለሰዎች ማሳወቅ አለብሽ። ሰዎች አንቺን በእሷ ስኬጁል የሆነች ሰው ናት እሷ በዚህ ሰዓት አይመቻትም የሚባለው ንግግር ከእነርሱ መውጣት አለባት እንጂ ማንኛውም ሰው ወደ ህይወትሽ ይመጣና በፈለገበት ሰዓት የሚያገኝሽ እሺ የምትይ ሴት ከሆንሽ ያለሽን ማንነት እንደ ታጪ ደግሞ እንዳትፈለጊ። በፈለገው ሰዓት የሚቀጥርሽ ወንድ እሺ የምትይ ከሆነ ያ ወንድ ምን እያደረገ ይመጣል? አይቺ ሴት በራሷ ኮንፊደንስ የሌላት አይነት ሴት ነች ወደሚለው ድምዳሜ ሊደርስ ይችላል። ስለዚህ በተቻለሽ መጠን ሁልጊዜም እሺ ማለትን ማቆም አለብሽ። ነገሮችን ማገናዘብ አለብሽ። በተቻለ መጠን ደግሞ በራስሽ እስኬጁል ብቻ ማንኛውንም ሰው ቢሆን ማግኘት የተሻለ ነው። ይህን ስታደርጊ እርሷ ቁጥብ ነች፣ እርሷ በጣም በሰዓት አጠቃቀሟ የተለየች ሴት ነች፣ በማንነቷ የምትቆራ ነች ምንም ሰው ልንገናኝ ስላላት ብቻ የምትገኝ ሴት አይደለችም ብሎ የሚያስብ ሰው በአካባቢሽ ይፈጠራል ማለት ነው። ታዲያ ይህን ነገር የሚመለከት ወንድ ደግሞ ለፍቅር ግንኙነት የትዳር አጋሩ እንድትሆኚ ያስብሻል ይፈልግሻል። እስካሁን ከኛ ጋር ስለነበራችሁ አመሰግንኩ። ባላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።